በአፍሪካ ኢትዮጵያ ውስጥ እየተገነቡ የሚገኙ አምስት አስደማሚዎቹ ሜጋ ፕሮጀክቶች ሀገራችን ኢትዮጵያ በአፍሪካ የእድሎች ማሳያ የሆነች በአህጉሩ በፍጥነት በማደግ ላይ ካሉ ሀገራት አንዷ ናት በሀገሪቱ በማደግ ላይ ካሉ ዘርፎች መካከል ለሀገር ውስጥም ሆነ ዓለም አቀፍ ኢንቨስትመንት ሰፊ አቅም ያለውና እድገቷን በመምራት ትልቅ ስፍራ እየያዙ የመጡ ዘርፎች ኢንዱስትሪና ግንባታ ዋናዎቹ ናቸው። በ2024 ኢትዮጵያ በአፍሪካ ትልቅ ኢኮኖሚ ካላቸው ሀገራት መካከል በአምስተኛ ደረጃ ላይ መቀመጧን የዓለም የገንዘብ ድርጅት አይኤምኤፍ ገልጸዋል። በዚህም ኢትዮጵያ ከአፍሪካ አምስተኛ ከዓለም ደግሞ በ57 ተኛ ደረጃ ላይ ተቀምጣለች። በሀገራችን ውስጥ በኢትዮጵያውያን ባለሙያዎች የተገነቡ ትልልቅ ሜጋ ፕሮጀክቶች አፍሪካውያን የመሰረተ ልማት ችግሮቻቸውን በራስ አቅም መፍታት እንደሚችሉ ማሳያ መሆናቸውም ይነገራል። አሁን አሁን በሀገራችን ኢትዮጵያ እየተገነቡ የሚገኙ ትልልቅ ሜጋ ፕሮጀክቶች ከዚህም ቀደም ሀገር ውስጥ ከተገነቡ ፕሮጀክቶች ጋር የሚወዳደሩ ሳይሆን በአፍሪካ ከተገነቡ ትልልቅ ፕሮጀክቶች ከመወዳደርም አልፈው የአፍሪካ የመጀመሪያዎች በመሆን እየተገነቡ ይገኛሉ። ይህ መሆኑ ደግሞ ኢትዮጵያን በዘርፉ ከአፍሪካ የመጀመሪያ ከማድረጉን በተጨማሪ ኢትዮጵያ ከአፍሪካ ሀገራት የተሻለች መሆኗን የሚያሳይም ነው። ለአብነትን ብንመለከት በኢትዮጵያ ከአፍሪካ የመጀመሪያ በመሆን እየተገነቡ የሚገኙ ሜጋ ፕሮጀክቶች ታላቁ ሕዳሴ ግድብ፣ የጫካው ፕሮጀክትና አየር መንገዳችን በቢሾፍቱ እያስገነባው የሚገኘው ግዙፉ ሜጋ ኤርፖርትን መጠቃቀስ እንችላለን። እኚህ የአህጉራችን አፍሪካ ትልልቅ የመጀመሪያዎቹ ሜጋ ፕሮጀክቶች በሀገራችን መገንባታቸው ለኢትዮጵያ ብቻ ሳይሆን መላው አፍሪካን የሚጠቅምና አፍሪካን የሚያስጠሩ ናቸው። በመሆኑም ታዲያ በዛሬው ዝግጅታችን ከነዚህ ከጠቀስናቸው የአፍሪካ የመጀመሪያዎቹ ሜጋ ፕሮጀክቶች በተጨማሪ በሀገራችን ኢትዮጵያ እየተገነቡና እየተገነቡ የሚገኙ የአፍሪካ አስደማሚ አምስት ሜጋ ፕሮጀክቶችን የምናስቃኛቸው ይሆናል። በቆይታችንም እኚህ በቢሊዮን ዶላሮች እየተገነቡ የሚገኙ የሚገኙና ቅርብ ጊዜ ግንባታቸው የተጠና የአፍሪካ የሚጀመሩት ፕሮጀክቶች ምን እንደሆኑ ግንባታቸው የት እንደሆነ ምን ያህል ወጪ ፈሰስ እንደሚደረግባቸው ፕሮጀክቶቹ ለምን ዓላማ እንደሚውሉ በውስጣቸው ኢትዮጵያን ጨምሮ አፍሪካን በዓለም የሚያስተዋውቁ ምን ምን ግዙፍ ማዕከላትን አካተው እንደሚገነቡና የፕሮጀክቶቹ መገንባት ለሀገራችን ብሎም ለአፍሪካ ያለውን ፋይዳ የምናደርሳቸው ይሆናል። ውድ የተከበራችሁና የተወደዳችሁ የሁሉ ዴይሊ ቤተሰቦች እስከ ፕሮግራማችን ፍጻሜ አብራችሁን ቆያል። በቅድሚያ ለቻናላችን አዲስ ከሆናችሁ ቻናላችንን ሰብስክራይብ፣ ቪዲዮን ላይክ በማድረግ ቤተሰቡን ይወዳሉያል። ወደ መረጃው። አምስተኛ አስደማሚው የጥራት መንደር በውድድር በተሞላው አሁን በምንገኝበት በዚህ ዓለም የተለያዩ በርካታ ምርቶችን አምርቶ ለሀገር ውስጥም ሆነ ለውጭ ገበያ ለማቅረብ ከውጭ ወደ ውስጥ ምርቶችን ለማስገባት ጥራትና ብቃትን ማረጋገጥ የግድ ይላል። ለዚህ ምርምር ደግሞ በተለያዩ ዘመናዊ ቴክኖሎጂዎች የተደገፉ የጥራት መሰረተ ልማት ግንባታዎች ወሳኝ ናቸው። በመሆኑም ታዲያ ኢትዮጵያ ለነገ የሚመጥን የጥራት መሰረት ለማጠቋም እንዲኖራት ራዕይ ሰንቃ በዚሁ ዘርፍ ሀገር ውስጥ ያለውን እውቀት ከመደገፍና ከመከታተልን ባለፈ ከውጭ የሚያማክሩ ባለሙያዎች ወደ ሀገር ውስጥ እንዲገቡ ማድረግ ዘርፉ እንዲያድግ ተደርጓል። ዛሬ ላይም ይህ የምትመለከቱት ዘመኑ የሚመጥንና ዘመን ተሻጋሪ የሆነ የህንፃ ግንባታ ለዘርፉ ተገንብቶ ተመርቆ አገልግሎት እየሰጠ ይገኛል። በኢትዮጵያ የማንሰራራት ዘመን መምጣት ምልክት ነው የተባለው የጥራት መንደር ግዙፍ መሰረተ ልማት የተለያዩ ትልልቅ ማዕከላትን በውስጡ ያካተተ ሲሆን እንዲሁም ደግሞ መንደሩ ኢትዮጵያን ከዓለም ብሎም ከአፍሪካ ተጠቃሽ የሚያደርጋት የተለያዩ በርካታ የራቀቁ ቴክኖሎጂዎችን በውስጡ የያዘ ነው። ይህ ኢትዮጵያን ከአፍሪካ ቀዳሚ የሚያደርጋት የጥራት መንደር አምሳ ሚሊዮን ዶላር ወጪ የተደረገበት ሲሆን ለሀገራችን ኢትዮጵያ ወሳኝ ተቋም የሆነው መንደሩ የሀገር ውስጥ ምርቶች ሀገራችን በአለም ገበያ የሚኖራቸውን ተወዳዳሪነት ለማሳደግ በአለም የእሴት ሰንሰለት የሚኖራቸውን ተሳትፎ የሚያጎለብት ነው። በተጨማሪም መንደሩ ከሀገራችን መሪ ተቋማት አንዱ በመሆን የውጭ ንግድ አቅማችንን በማጠናከር በዓለም አቀፍ መድረክ ተወዳዳሪ የሆነ እንድንዘልቅ የሚያስለንም ነው። በመሆኑም ታዲያ ይህ አስደማሚ መንደር አራት የጥራት መሰረተ ልማት ተቋማትን በአንድ መንደር የሚ ሲሆን ፕሮጀክቱም ከአምስት ዓመት በፊት ግንባታው መጀመሩ ይታወቃል። እያንዳንዱ ተቋምን በውስጡ አቅማቸው በአፍሪካ ተወዳዳሪና ቀዳሚ በሚያደርጋቸው የተለያዩ እጅግ ዘመናዊ መሳሪያዎች ተደራጅተዋል። ይህ ቅርብ ጊዜ ተመርቆ አገልግሎት እየሰጠ የሚገኘው አስደማሚ የጥራት መንደር ከዚህም ቀደም በሀገራችን ብሎም በአፍሪካ ያልነበሩ የተለያዩ አዳዲስ ቴክኖሎጂዎች የተሟላለት መሆኑም ይታወቃል። አራተኛ የኢትዮጵያ አየር መንገድ የሚያስገነባው ግዙፍ የአውሮፕላን መለዋወጫና ማምረቻ ፋብሪካ ሌላኛው ከአፍሪካ ኢትዮጵያ ውስጥ የሚገነባው ግዙፍ ሜጋ ፕሮጀክት የኢትዮጵያ አየር መንገድ የሚያስገነባው ከአፍሪካ የመጀመሪያው ግዙፍ የአውሮፕላን መለዋወጫና ማምረቻ ፋብሪካ ነው። የአየር ትራንስፖርትና የኤርፖርቶች ልማት፣ የአውሮፕላን ክፍሎችን ማምረት አጠቃላይ የአቪዬሽን አገልግሎት ሽፋን፣ የአቪዬሽን መመሪያዎችን ማሻሻል፣ ጥገና፣ እንዲሁም የግሉ ዘርፍን ተሳታፊነት ማሳደግ የመሳሰሉ ዘርፎች በፋብሪካው በስፋት እንደሚከናወንም ነው የተነገረው። የሲቪል አቪዬሽን በሰጠው ማብራሪያ ይህ ግዙ ፋብሪካን በማቋቋም የአውሮፕላን ክፍሎችን በማምረት የዓለም ገበያን በበላይነት ለመቆጣጠር እቅድ መቀመጡን ገልጿል። በተለይ ደግሞ በአፍሪካ ምርቱን የሚያቀርቡ ሌሎች ኩባንያዎች አለመኖራቸው ኢትዮጵያ የገበያ ክፍተት እድልን ከዚህም በኋላ እንዳታጣ በገበያ ውድድሩን መቋቋም እንዳያቀጣት ለውጦችን ማድረግ ግዴታ መሆኑም ተገልጿል። ሶስተኛ የአፍሪካ ትልቁ መስቀል። ሌላኛው ኢትዮጵያን ከአህጉራችን አፍሪካ ቀዳሚ የሚያደርጋት ግዙፍ ፕሮጀክት ይህ የመስቀል ግንባታ ነው። ይህ በአፍሪካ ትልቁና ግዙፍ የመስቀል ፕሮጀክት ግንባታ ዩሮፒያን አቆጣጠር በ ሀያ ሀያ መሰረተ ድንጋይ ተጠሩለት ግንባታ የተጀመረ ሲሆን ፕሮጀክቱ በመዲናችን አዲስ አበባ ቀበና ደብረን ቁልደታ ቤተክርስቲያን ግንባታው ተጀምሮ አሁን ላይ ለጊዜው የቆመ ነው። መስቀሉ ከአፍሪካ አሁን በአንደኛ ደረጃ ላይ የሚገኘውን የአዲግራት ግዙፍ መስቀል ጮማ መስቀልን በመብለጥ ከአፍሪካ አንደኛ ይሆናልም ነው የተባለው። መስቀሉ 64 ሜትር ከፍታ ያለው ሲሆን በውስጡም ፓራናሚክ ሊፍት ይገጠምለታል ነው የተባለው። ይህ ብቻም ሳይሆን በዚህ ግዙፍ አስደማኝ መስቀል ላይ አርባ ሜትር ከፍታ ላይ መላው አዲስ አበባን ፍንትው አድርጎ የሚያስቃኝ መመልከቻ ሰገነት እንደሚኖርም ተነግሯል። በተጨማሪም የዓለም አቀፍ ጥናትና ምርምር ማዕከል ያለው መስቀሉ ከተራራ ስር በግማሽ ተፈልፍሎ የሚሰራ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ጥንታዊ ታሪክ የሚያስቃኝ ግዙፍ ሙዚየምን አካቶ ይገነባልም ተብሏል። ሁለተኛ ዊንዶ ኦፍ አፍሪካ በአዲስ አበባ ቦሌ ክፍለ ከተማ ከቦሌ ዓለም አቀፍ አውሮፕላን ማረፊያ አጠገብ ቀደም ብሎ ለፓርክነት ተከልሎ በነበረው ስፍራ ይዞ እስከ ኢምፔሪያል ድረስ የሚገነባው ይህ ግዙፍ አስደማኝ ሜጋ ፕሮጀክት አዲስ አበባን ያለም ምርጥ የመስህብ ቦታ የሚያደርጋት አስደማኝ ፕሮጀክት ነው። ዊንድ ኦፍ አፍሪካ ፕሮጀክት አጠቃላይ 84 ሄክታር መሬትን ይሸፍናል። ግንባታውን በአምስት ምዕራፍ ተከፋፍሎ እየተሰራ ሲሆን በመጀመሪያው ምዕራፍ በአስራ አራት ነጥብ አምስት ሄክታር መሬት ላይ የስፖርት ማዘውተሪያ፣ መዝናኛ መናፈሻ፣ የአረንጓዴ ስፍራዎች፣ ሰው ሰራሽ ሀይቅና መዋኛ ገንዳዎች እንዲሁም መንገዶችና የተሽከርካሪ ማቆሚያዎችን ጨምሮ የህፃናት መጫወቻም በስፍራው ይገነባል የተባለው ይህ ዊንዶፍ አፍሪካ ቅንጡ ፕሮጀክት በ84 ሄክታር መሬት ላይ የሚያርፍ ሲሆን በውስጡም እኛነታችንን ባህላችን የምናንጸባረቅበት ግዙፍ የአፍሪካ ሙዚየም፣ የአረንጓዴ ቦታዎች፣ የውሃ መዝናኛ፣ ሰው ሰራሽ ሀይቆች፣ የእንግዳ ማረፊያዎችና ፋውንቴኖች፣ ሆቴሎች፣ የግብይት ሞሎችና በርካታ ዘመናዊ የመዝናኛ ማዕከላት ተካተውበታል። ይህ በግዝፈቱ ከአፍሪካ የመጀመሪያ ነው የተባለው ግዙፍ ሜጋ ፕሮጀክት ግንባታውን ቻይና ፈረስታዊ ኢንጂነሪንግ ካምፓኒ የተባለው የቻይና ተቋራጭ ስራውን የጀመረው ሲሆን ግንባታው በሶስት ዓመት ይጠናቀቃል ተብሎም ይጠበቃል። በፕሮጀክቱ የእያንዳንዱ የአፍሪካ ሀገር ባህልና ማንነትን የሚያንጸባርቁ ቅርሶች እንደሚቀመጥበትም ተነግሯል። በፓርኩ አዲስ አበባ የአፍሪካ መዲና መሆኗና የቦሌ አየር መንገድም የአፍሪካ መግቢያ በር መሆኑን የሚያሳይ ትልቅ የዊንዶ ኦፍ አፍሪካ ማማና የአፍሪካ ሙዚየም እንዲሁም ሆቴሎችና የንግድ ህንፃዎች ይካተቱበታል። አንደኛ አዲሱ የአባይ ወንዝ ድልድይ ይህ ተገንብቶ አገልግሎት የሰጠ የሚገኘው አዲሱ የአባ ድሌ ከአህጉራችን አፍሪካ የመጀመሪያው ግዙፍ ድሌ ሲሆን ግንባታው በቻይና ኮሚኒኬሽን ኮንስትራክሽን ካምፓኒ በውይቷ ባህር ዳር ከተማ የተገነባ ነው። አዲሱ የአባይ ድልድይ በባህር ዳር ከተማ ካለው ከጣና ሐይቅ በታችኛው ተፋሰስ በ3 ነጥብ 38 ኪሎ ሜትር ርቀት ላይ የተገነባ ነው። በባህር ዳር ከተማ ውስጥ የሚገኘው ከነባሩ አባይ ወንዝ ድልድይ ሁለት ኪሎ ሜትር ርቀት ላይ የአስገራሚ ድልድይ እንደምትመለከቱ ተገንብቶ አገልግሎት እየሰጠ ይገኛል። 380 ሜትር የሚረዝመው አዲሱ የአባይ ወንዝ ድልድይ ዓለም አቀፍ ደረጃውን በጠበቀ መልኩ የተገነባ ሲሆን አጠቃላይ በጀቱ 1.4 ቢሊዮን የኢትዮጵያ ብር በላይ መሆኑን ተነግሯል። ድልድዩ በአይነቱና በርዝመቱ ከአፍሪካ የመጀመሪያው ሲሆን ለውቢቷ ባህር ዳር ከተማም ተጨማሪ ውበትን አጎናጽፏታል። ውድ የቻናላችን ተከታታዮች በዛሬው ዝግጅታችን ባደረስናችሁ መረጃ እንደ ተደስታችሁበትና ስለነዚህ በአፍሪካ ኢትዮጵያ ውስጥ እየተገነቡ የሚገኙና የተገነቡ አምስት አስደማኝ ሜጋ ፕሮጀክቶች በቂ መረጃ እንደወሰዳችሁበት እናምናለን። የዛሬውን አበቃን። በቀጣይ ለእናንተ የሚያስገርሙ የሚያዝናኑና የሚያስተምሩ እንዲሁም ደግሞ እናንተን ይጠቅማሉ ብለን ያስምናቸው መረጃዎች ይዘን እንቀርባለን። ቪዲዮ ላይክ፣ ቻናሉን ሰብስክራይብ በማድረግ የደውል ምልክቱ መጫኖን እንዳይረሱ። በቀጣይ ቪዲዮ እስከምንገናኝ ሰላም ለሁላችንም።